በኢፌዲሪ ሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባልና የሰላም ሚኒስቴር ተወካይ ወይዘሮ አስቴር በሽር ለተመራቂዎች ባስተላለፉት መልእክት እንደገለጹት ዜጎች በጎነት የመንፈስና ሕሊና እርካታ የሚሰጥ የተቀደሰና የተባረከ ተግባር መሆኑን በመገንዘብ መሳተፍ ይጠበቅባቸዋል ብለዋል። እኛ ሁላችን ተያይዘን እዚህ በአንድ ግቢ ውስጥ እንደኖርን፣ በሄድንበት ስፍራ ሁሉ ማህበረሰቡን እንደ ራስ ማህበረሰብ ቆጥረን ሕብረተሰቡን ልንረዳ፣ ልንደግፍ፣ ልንጎበኝ፣ ልናገለግል እንደሚገባ መልእክቴን ማስተላለፍ እፈልጋለሁ። ሰላም ሚኒስቴር በሀገሪቱ ከዳር እስከ ዳር ያሉትን ወጣቶች በማቀናጀት በበጎ ተግባራት ላይ እንዲሰማሩ ማድረግ ከጀመረ ወዲህ የህዝቦች አብሮነትና አንድነት የበለጠ እየጎለበተ እንደሆነም የተከበሩ ወይዘሮ አስቴር አክለዋል። በጎ ፈቃደኞች በዘላቂ ሰላምና ሀገራዊ መግባባት ስራ ውስጥ የራሳቸውን አሻራ ለማኖር የገቡትን ዓላማ በማሳካት አብሮነት እንዲጎለብት ማድረግ እንደሚጠበቅባቸውም በመግለጽ በዛሬ እለት ስልጠና ጊዜያችሁን አጠናቃችሁ ስምሪት የሚሰጣቸው በጎ ፈቃደኞች የማህበረሰብ አገልግሎት ስራ መሳተፍ እድለኝነትና የህሊና እርካታን የሚሰጥ በመሆኑ በተግባራችሁ ታማኝ፣ በተግባራችሁ እጅግ ንቁ፣ በተግባራችሁ ለህብረተሰቡ የምትበሩ የብርሃን ጮራዎች ሆናችሁ መጀመሪያዎቹ ፈር ቀዳጆች እንደምትሆኑ ትልቅ እምነት አለኝ። በአንድነት በወንድማማችነትና በአብሮነት ውስጥ ዘላቂ ሰላም፣ ሀገር ግንባታ፣ ማህበራዊና ኢኮኖሚያዊ ትስስርን በማጎልበት ያደገና የበለጸገ ማህበረሰብ መፍጠር እንደሚቻል ወይዘሮ አስቴር አስገንዝበዋል። የዋቸሞ ዩኒቨርሲቲ አስተዳደርና ልማት ምክትል ፕሬዚደንትና የፕሬዚደንቱ ተወካይ ዶክተር ኤርሚያስ ሞሊቶ ዩኒቨርሲቲው የሀገሪቱን ሰላምና አብሮነትን ለማጎልበት በበጎ ፈቃደኝነት የተሰማሩ ወጣቶችን የማሰልጠን እድል አግኝቶ ላለፉት በርካታ አመታት አስተዋጽኦ እያደረገ ያለው የሰላም ዋጋ አይተኬ መሆኑን በመረዳት እንደሆነ ተናግረዋል። ተቋሙ ተግባሩን የበለጠ አጠናክሮ እንደሚቀጥል የገለጹት ምክትል ፕሬዝደንቱ በበጎ ፈቃድ የማህበረሰብ አገልግሎት ላይ የተሰማሩ በጎ ፈቃደኛ ወጣቶች ኢትዮጵያዊ ሴቶችንና መሪሆችን ለትውልድ እንዲተላለፍ የድርሻቸውን እንዲወጡም ጠይቀዋል። በኢትዮጵያ ለ11 ዙር የተመረቁ ብዙ ስራ እየሰሩ ያሉ አሉ። ከነዛ መሃል ደግሞ እናንተ 12ኛ ዙር ሰልጣኞች ናቸው። ከነዛ የበለጠ የኢትዮጵያን ህዝብ፣ የኢትዮጵያን መንግስት ምኞት የምታሳኩ እንደሆነ ይመኛለሁ። እናንተ በእናንተ ተጽዕኖ ፈጣሪነት ኢትዮጵያው የሰላም ዝናብ ይዘንባል ብዬ አምናለሁ። ሰላምን ብቻ እንድትሰብኩ በጎነትን እንድታደርጉ አደራ እያሉ የብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ላይ ለመሳተፍ ስልጠና ወስደው የተመረቁ አንዳንድ ተመራቂዎች በበኩላቸው በጎነት ለራስ መሆኑን በመገንዘብ ለሀገራቸው ሰላምና አብሮነት የድርሻቸውን ለመወጣት ወደ ተግባሩ መሰማራታቸውን አውስተዋል። መንግስትም ሰላም ሚኒስቴር፣ እኔም በጎ ለመስራት በራሴ ፍላጎት ነው የመጣሁት እና መጀመሪያ ሲነሳ ራሱ ሰራ አለው ብዬ ነው እና የመጣሁት ከዛ አንጻር አሁንም መስራት እንደሚችል የቲም የተመደቡበት ሄጄ መ መስራት እና ተሰጠኝን ኃላፊነት ማወጣት እንደምችል ነው በተማርኩት ማሰብ ላይ እንጂ በተከተልኩት ቦታ ሰላም ለመስበክ ሰላም ጅት ጥላቻ እንዳይኖራቸው ለማህበረሰቡ ሰላም ለማስገንዘብ ጥረት አደርጋለሁ ብዬ አስባለሁ። የሰላም ሚኒስቴርና የዋቸሞ ዩኒቨርሲቲ አመራሮች የሀገር ሽማግሌዎችና ባለድርሻ አካላት በፕሮግራሙ ላይ ተገኝተዋል።